ተጠቃን እንዲሆነን እንዴ! አንተ ምን አድርገ ነው ባለማህተሞች የታረዱት? አንተ ምን አድርገ ነው ቄሱ የታረደው? አንተ ምን አድርገ ነው ምን አድርጎ እንደመለሰ ለዚች ችጻልሽ፣ አይታችኋል ምን ያህል ጭካኔ እንዳለው። እነዚህን ነው ልንበላቸው? ምን መጣ ባይዘው፣ ስንመጣ እነዚህን መዝግባቸው ያዟቸው። ጡቴን ቂቴን፣ ተላጠ ተቆረጠ፣ ገጥመሃል፣ ገጥመሃል። እንግዲህ እንደሰማችሁት ነው ሞጣ ቀራንዮ። በጋሻው ደሳለኝ ምላሽ ሰጥቶታል። አንላቀቅም እያለው ይገኛል። ስንመጣ መጣ አንላቀቅም ይለዋል። እንግዲህ በእርግጥ በጋሻው የተናገረው ነገር ልክ አይደለም። ያው ሞጣም ብዙ ጊዜ ልክ ያልሆኑ ነገሮች ቢናገርም፣ አንዳንዴ ደግሞ እውነት አዘል የሆኑ ነገሮችም ይናገራል። እንደሰማችሁት ነው የእስልምና ጉዳዮች ምክር ቤት ደግሞ የተናገረውን ነገር እስቲ ሰምተን እንመለስ በሞቱት በአርሲ በተገደሉት ኦርቶዶክሳውያን እንደይ የሐዘን መግለጫ አውጥቷል። እስቲ ሰምተን እንመለስ ከኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት የተላለፈ የሐዘን መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በአርሲ ዞን አስተዳደር፣ በጉና መርቲ፣ በሽርካና በሆሎን ቆዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 2018 ዓ ም እንዲሁም ጥቅምት 18 ለ19 2018 ዓ ም ወገኖቻችን ላይ በተኙበት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ካወጧቸው መግለጫዎች ለመረዳት ችለናል ይላል መግለጫው። ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰማውን ከፍተኛ አንዘን እየገለጸ ለቤተሰቦቻቸውን ለሚያውቁና ለመላው የኦርቶዶክስ አማኞች መጽናናትን ይመኛል። መንግስትም፣ የሰውን ልጅ በዚህ አይነት አሰቃቂ ሁኔታ ህይወታቸው እንዲያልፍ ያደረጉ አካላትን በመከታተል ለህግ እንዲያቀርብ ጥሪውን ያቀርባል ሲል የእስልምና ጉዳዩ ጠቅላይ ምክር ቤት ይህንን የሀዘን መግለጫ በዛሬው ዕለት አውጥቷል። ጥሩ መግለጫ ነው። አንድ ቤተ እምነት ለሌላው ቤተ እምነት እንደዚህ ሲሆን ደስ ይላል። ጥሩ እይታ ሲኖረው፣ ጥሩ መልከታ ሲኖረው፣ ጥሩ ነው። ተባብሮ ተሳስሮ ለመኖር እንደ ሀገር ይጠቅመናል እንደ በጋሻው ደግሞ ጥላቻ የሚያስተላልፉ ግለሰቦች ለህግ የሚቀርቡበት መንገድ መኖር አለበት ብዬ አምናለሁ ልክ አይደለም ጥላቻ ነው የሚያስተምሩት ጥላቻ ደግሞ ሀገራችን ላይ እንደ ጉድ ያለባት ሀገር ተጨማሪ ጥላቻ አያስፈልግም ከበቂ በላይ ያለ አሁን ሰልችቶናል እሱ ራሱ ልደተቃል ደግሞ ወንድማችን ልደተቃል የተናገረው ነገር አለ ብዙ ነገሮችን አስተላልፏል። በውስጡ የታመቁ ነገሮች አሉ። እስቲ ሰምተ ነው እንመለስ። አርሲ ለተገደሉ ኦርቶዶክሳውያን ወንድሞች፣ እህቶች፣ ህጻናት ድምፅ መሆናችን ምን ውጤት አመጣ? ምንስ ነገር አስገኘልን? በብጣቂ ወረቀት መግለጫ ከመስጠት በዘለለ ሌላ ያመጣልን ተርፎ ውጤት አለ ወይ? የኛ ጥያቄ እኮ ይሄ አይደለም። ገዳዮች ተመጣጣኝ ፍርድ እንዲሰጣቸው ነበር የኛ ጥያቄዎች፣ እንጂ መግለጫ ተሰጥቶ በመግለጫ እንዲያልፍ አይደለም የኛ የኦርቶዶክሳውያን ጥያቄ። ጌታችን ኢየሱስ ክርስቶስ የተናገረው ይህ ቃል እንደኔ ናፈቀዋለ ወይ? በዮሐንስ ወንጌል ምዕራፍ 21 ከቁጥር 17 ላይ የዮና ልጅ ስምዖን ሆይ ትወደኛለህን? ብሎ ጠየቀው። ከዛም እንደወደ አንተ ታቃለ ሲለው ጠቦቶችን ጠብቃለ። አባቶች ሆይ ትወዱናላችሁ ወይ? ትወዱናላችሁ ወይ? ምትወዱን ከሆነ ልጆቻችሁን ከሞት ጠብቁን። መሞት ይብቃል። ኦርቶዶክሳውያን ለሁላችንም፣ አሁንም የኛ ጥያቄ መግለጫ እንዲሰጥ ሳይሆን ገዳዮች ተይዘው ተመጣጣኝ ፍርድ እንዲሰጣቸውና የኦርቶዶክሳውያን ደም ከመፍሰስ እንዲቆምም ጭምር ነው። እኔም እስማማለሁ። መግለጫ ብቻ በቂ አይደለም፣ በቂ ፍርድ መሰጠት አለበት። ምሩ በከንቱ ደማቸው ፈሱ እንዳይቀር ብቁ የሆነ ፍርድ ያስፈልጋል። በቀጣይም በተደጋጋሚ እንዲህ ዓይነት ነገሮች እንዳይሆኑ ለማድረግ አስፈላጊ ነው። ይሄ በጣም መስማማበት ሀሳብ ነው። ከድደተቀልቃ መጽሐፍ ቅዱሳዊም አድርጎ ነገሩን በደንብ አድርጎ ገልጾታል። በጣም የሚያስማማል ሐሳብ ነው። በዚሁ ደግሞ ወንድማችን ነጋሽ በዳዳ በጋሻው ነገር አሁን ላይ ምን ያህል እንደተገለጠለት እየተናገረ ይገኛል። በጋሻው ምን ያህል አስተሳሰቡ በጥላቻ እንዳለ፣ በበቀል ስሜት ላይ እንዳለ እስካሁን አልገባኝም ነበር። ለካ አንተ እንደዚህ ነህ ብሎ በደንብ አድርጎ አስረግጦ እያስረዳ ይገኛል። እስቲ ስሙት። በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም። በእርግጥ አለማሰቤ ነው በጣም የሚያናድደው። ምክንያቱም ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበረ። ካሴቱ ሻሸመሌ ነው የተቃጠለው፣ ፈርዷል እግዚአብሔር ይላል አንድ የአጭበርባሪ ሰው ካሴት ተቃጥሎ ክቡር የሆነውን የእጆቹን ፍጥረት የሚያጠፋ እግዚአብሔር እንዳለ በፍጹም አላቅም ነበር። እግዚአብሔር ሁለተኛ ፈራጅ እንጂ የሐሰተኞችን ጠባቂ፣ ሐሰተኞችን ጠብቁ ንጹሐንን የሚገል አይደለም። እንደተባለው የበጋሻው ካሴት የተቃጠለው የተሃድሶን አስተምህሮ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ለማስገባት ይጥርበት የነበረበት ካሴት ስለነበረ ነው። የታድሶች አስተምሮ ነው በውስጡ የነበረው። በጊዜው በጋሻው ኦርቶዶክስ መስሎ ነገር ግን ከታድሶች ጋር ቅርርብ ነበረው ትስስር ነበረው። እነዚ መልኩናቸው ያጋለጧቸው እኮ መንገራችን ላይ እንጂ ታድሶቹ እ ሰርስረው ገብተው ነበረ ተመሳስለው ተመሳስለው እ ገብተው ነበር ለጊዜው እ አሁንም እኮ ቤተ ክርስቲያን ውስጥ ቆዩ እኮ ነው የሚሏቸው፣ ብዙዎችን በነገራችን ላይ ቆዩ። እነ መሪጌታ ጽጌ ስጦታው ምናምን ብትሰሟቸው እኮ ቆዩ ነው የሚሏቸው። እኛ ጋ አሁን አቅም ስለሌለን እዛ ቆዩና እዛው ቤተ ክርስቲያኒቱን ውስጥ አስመስላችሁ አድሱ ነው የሚሏቸው፣ በውሸት ማለት ነው። እና የታድሶ አስተምሮን የነበረው በውስጡ ታሴቱ ታሴቶቹ፣ ለዛም የተቀጠሉት እንጂ ሌላ እሱ ላይ ግፍ ለመስራት ምናምን አልነበር። ግን እግዚአብሔር የሚያደርግ አይደለም። ንጹሐን ህጻናት ግበጋሻው ማን እንደሆነ እንኳ የማያቁ ታድሱ ፕሮቴስታንት ማን በምንም አይነት እንኳ የማያቁ ንጹሕ ህጻናት እንዲገደሉ ያደርጋል እ በዚህ ምክንያት እግዚአብሔር ፍትሐዊ ነው እና በዚህ መልኩ ሊያስተምር የፈለገ ነው በጋሻው። እና እንዲህ የሚያደርግ እግዚአብሔር እኛ እናውቅ እኛ የምናውቀው በጎ የሆነውን እግዚአብሔር ነው እነሱ እነ በጋሻው ያሉ ግለሰቦች የሚያስተምሩትን እግዚአብሔር አይደለም። ነጋሽ በዳ የተናገረው ነጋሽ በዳ ይቀጥላል። ምስ በውስድ ይንቀጥል የምር ደም ያንቀለቅላል ሲባል ሰምች ያለው ለካ እውነት ነው። በእጆች የጠፉ ሰዎች ደም ሲያቃዥህ ይኖራል። ፍርዱን ደግሞ በምድር ያለ ፈራጅ ንጉስ ለፍርዱ እጁን ሲያነሳ ማረፊያው አንተ ትሆናለህ። እስከዛ ግን የግባኤ ለመዳን ያለም ግልባጭ ለምድሩ ንጉስ እንላለን ኦርቶዶክሳውያን ከአራጆቻችን ጋር ነው ተሰልፈን ያለነው። ልብ በሉ፣ ይመዝገብ፣ ይቀመጥ። እንግዲህ እንደተናገረው የተናገረው ቃል ዋጋ ያስከፍሏል። ይቆይም በጊዜም አሁንም ይሁን ዋጋ ያስከፍሏል። በቀላል እንዲሁ የሚሻገረው ነገር አይሆንም። ዋጋ ያስከፍሏል። በካህናት ደም፣ በንጹሃን ደም፣ በህጻናት ሁሉም አላግጧል። በኦርቶዶክስ ተዋህዶ ክርስቲያኖች ደም አላግጧል። የትኛውም እምነት ተከታዩ በንጹሃን ደም ለማላገጥ በዚህ ደረጃ ለእሱ ካሴት ተብሎ እንደተደረገ አድርጎ ማላገጥ በእውነት ዋጋ ያስከፍላል እጁ ባይኖርበት እንኳ በዚህ ነገር ዙሪያ የተናገረው ቃል በራሱ ዋጋ የሚያስከፍል ነው። እጁ ደግሞ ሊኖርበትም እንደሚችል ያጠራጥራል። ነው ዞሮ ዞሮ የተናገረው ነገር እጅጉን አዘያፊ እንደሆነ የማንክደው ሀቅ ነው። በቀጣይ እስከምንገናኝ ነው።